መሰግጥ ማለት በቃ ለራሱ መቆም ነው። ስግጥ ፍምስ ሲል አንድ ሰው ራሱን መሆኛ ነው፣ ራሱን ማሸነፊያ ነው፣ ወይስ እንደው ስግጥ ብሎ መፈመስ ነው? ስግጥ ፍምስ ሲል ብዙ ሰው አንደርስታንድ እያደረገው ያለው ሁለት አይነት አንደርስታንዲንግ ነው ማይበት፣ አንደኛው ምንድን ነው፣ በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው። ሁለተኛው ደግሞ በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ሳቤ አይበታለሁእና አይበታለሁ እና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ። ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማሚያ ላይ ስትሆኝ ይታወቅ ያለች የማርኬቲንግ ላይ ይሁን ዲጄ ሁኚ። አሁን አንቺ ማያ ፕሮዳክሽን አለ ይታወቃል። በእርግጠኝነት በብዙ አርቲስቶች ስኬት ላይ ስለደረስሽ ነው። ስኬት ላይ ባደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። እየር አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል። በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈመሶ አይቀር መጣ ይባላል። አረ የዚህ መጋረጃ ቤት በቃ መጣ ሸጠብን እኮ ወሰደብን፣ ይታወቃል በርጠኝነት። ስለዚህ ፍምስ የሚለው ነገር ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው። ግዴታ ነው ይሄ። ማምለጣ ትችም ወይ ስራ ወይ አንቺ ትፈምሻለሽ፣ ሁለቱ ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድነው? አይ ቲንክ ስግጥ ማለት ድምጽ ከፍ ማድረግ ነው። አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል፣ አይደለ ውች እቺ ጥያቄ ይጠይቃል መልሷን እናቃታለን። እኮኛ ግን እንዳይተርቡኝ ቢስቁብኝ፣ ብትሳሳትስ፣ ልክ ባል ሆነስ ብለን እንችላለና፣ አጋጥሞናል። እጅ አውጣ ስትባል ታውቀዋለሁ፣ መልሱን ታውቀዋለሁ፣ ሰግጠ እኔም አውቀዋለሁ። ብትሳሳት ምን ሰው በቃ አውቀዋለሁ፣ ትሰግጣለህ፣ አውቀዋለሁ። ከዛ ስትጠየቅ መልሱ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ፣ ተሳስተሃል፣ ክላሱ ዋ እምክት ስግጥ ሌላ ጥያቄ ይመጣል። ሁነገና ስግጥ፣ ሶስተኛ ጥያቄዋ በጣም ከባዷ ጥያቄ ልትሆን ትችላለች። መልስዋ ግን አንተ ታገኛታለህ፣ ሌሎቹ ሳያገኟት ታወጣለህ። እጅ መሰግጥ ማለት ነው መውደቅ መነሳት፣ ምንም አይመስለህም። ውድቄቱ ያለ ነገር ነው። ውርዴቱ ያለ ነገር ነው። እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። መዋረድ ማለት ምንድን ነው? የሆነ አረገዋለ ብለ የማታስበው ነገር ማድረግ ዊች ኢዝ ሃይማም ከብዶኛል። ትንሽ ወደ አንቺ ልመለስ እና ከዛ መስራት ይፈልጋለሁ። ዊች ኢዝ ይሄ መዋረድ ሊሆን ይችላል፣ ለድጋፍ መጠየቅ ሊሆን ይችላል። ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ መዋረድ እኮ ነው። አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደከው። ስለዚህ አንተም ለማመን ይከብዳል፣ አንተም ለማመን ይከብዳል። እነሱም ያዋርዳል። አረበና ጣጣፍር ምን እንዴ ያሞሃል። በግሩፕ ሆኖ ትዋረዳል። የታባቱ አዋርዱኝ። ስትወርድ ነው ስኬትን የምታየው። ብዙቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም። እስኪ እንዋረድ፣ እስኪ ጠጋ እንበልበት። እስኪ እኔ አንደኛ ዶክተር ነኝ ልበል፣ እስኪ እስኪ እኔ አንደኛ ሞዴል ነኝ ልበል፣ አንደኛ አክተር ነኝ እኔ አውቀዋለሁ፣ ይህ ነገር አውቀዋለሁ። በቃ ኩርት ብለህ ለራስህ ትቆማለህ። ሴም ታይም ለመማርም ዝግጁ ነህ ነው ዝም ብለህ በኩራት ብቻ እኔ ብለህ እንትን አትል። ለመማርም ዝግጁ ነህ። ኩርት ያልክ ነህ። ራስህን ታደንቃለህ፣ ትወጣለህ። ድምፅህን 50 ፐርሰንት ሳይሆን መቶ ፐርሰንት ታወጣዋለህ። ሀሳቦችህን መቶ ፐርሰንት ታምናቸዋለህ። ሜይቢ አንዳንዴ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው፣ ሂድ። እንደገና ስግጥ ነው።

ከየት መጣ ግን ቃሉ እግዚአብሔርን? ስግጥ የሚለው ነገር አላቀውም። በህይወት አማርኛ አማርኛ ደግሞ ያጥራል ትንሽ። ከየት እንደመጣ አላቅም። ሄድ ያነበብኩት አላቅም። ለምን ገጠመልኝ? አልኩት እግዚአብሔር ገጠመልኝ፣ ልቤ የነገረኝ አወጣኋት። ባይዘ ቃላታችን ትንፋሽ ነው። ትንፋሽ ደግሞ ከመንፈስ ነው የሚመጣ። መንፈስሽ ከፈቀድሽለት ቃላት ይመጣል። እኔ መንፈሴ ነው የምፈቅድለት። ሰዎች ስንባለኛ ሙሉ እውቀት ተሰጠውን የመጣን የተወለድን ሰዎች ነን። ኦፍኮርስ ከአስራ ሁለተኛ መማር ሊኖርብን ይችላል። እሱ የሌላ እውቀት ነው። በተፈጥሮ ግን የእኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ እውቀት የያዘ ነው። አለን፣ እንመን ብቻ። በእምነታችን ደረጃ ቃላት ይመጣልናል። እንደዛ ይመጣ መጣልኝ፣ በቃ ከዚያ ይህ ስግጥ የሚለው ቃል ማዕት ሰዎች ከፍራቻና ዩሉንታ እስር እያወጣ ነው። ቀልድ ይመስላል ሲታይ እዩ እንግዲህ፣ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሪቲቪቲ እንደበዛ የሆነ ቦታዎች ሲሄድ ክማል ጠብቃቸው። ሰዎች ቃሉን ሰማለሁ ረንሰግጥና ንፈምስ ይላሉ።